በዚች ቀን ጌታ ከመረጣቸው ከሰባ ሁለቱ አርደት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተቀበለ። ድንቆች ታምራትንም አደረገ። በአምሳኛውም ቀን ከሐዋርያት ጋር አጽናይ መንፈስ ቅዱስን ተቀብሏልና ትውልዱም ከጠርሴስ አገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያው ቅዱስ ጳውሎስም ከተጠራና ካመነ በኋላ በብዙ አገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከቅዱስ ጳውሎስ ጋር ይዘው በመጎተት ከተሰሎንቄ ጋር በተሰሎንቄ ከተማም ከቅዱስ ጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴሳ አገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንን በቀናች ሃይማኖት ካጸናቸውና በጎ ምግባርንም ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሄዶ በውስጧ የከበረ ወንጌልን አስተማረ ስሟ ኮራኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ፣ እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ ቅዱስ ስጢፋኖስም በውስጧ ቤተ ክርስቲያን ሠራላቸው። የዚያች አገር ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም ሰባት ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ማመኑ የክርስትና ጥምቀትንም ማጠመቃቸው፣ ከዚያም በኋላ በመኮንኑ ፊት ቁመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንምን ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ መስኮት ሆና አይታ በክብረ ባለቤት በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለመስኪኖች ሰጠችና ከዚያም ባሕርያው በቅዱስ ያሶን አምላክ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት። ደግመውም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው።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 ቅዱስ ያሶንንም በውስጡ ጨመረው የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ማዳ ነው ምንም ምን ጉዳት አልደረሰበትም መኮንኑም ይህን ድንቅ ሥራ አይቶ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከቤተሰቡ ሁሉ ጋር ከአገር ሰዎችም ሁሉ ጋር አመነ ሁሉንም አጥምቆ የከበረ ቅዱስ ወንጌልንም ሕግና ትእዛዝ አስተማራቸው አብያተ ክርስቲያንንም ሰራላቸው። በውስጣቸውም ብዙ ድንቆይ ታምራትን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለውን በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱም ከእኛ ጋር ለዘላለሙ አድሮ ይኑር አሜን። ሰላም ለከ ያሶን ረዱ ለወልደ ማርያም ድንግል መጥበብ የህፃናት ስሙ ለጠጊነ እሳት ውዑ ዘያህመም ከፍልሃተ ቅቡ ለወለተ ንጉሥ ሰላም ዘምስለ ፈያት ሰቡ እለ በዴከ አምኑ ወጥምቀተ ነሱ። በዚህችም ቀን ከቤልጌሶች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱንም በማጣመምና በመቆልመም አሰቃዩት። የእግዚአብሔርን መልአክ በእጁ አክሊል ይዞት አትፍራ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩት። ተጋድለውንም በዚሁ ፈጸመ። ለእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባ ብሶ በላሄ በማይቶ ዘውየ አነዳ ገጹ ፍጹመ እስከተላጸ በዝንቱ አክሊል ዘውስተ ደ እከልለከ መልአክ እንዘ ይብሎ አመበርሱ ወደ በዋየሳ ፈጸመ ገድሎ ሰናየ። በዝችም ቀን የተባረከች ንግሥት ወለተ ማርያም የእረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔርም ምስጋና ያሁን፣ እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዝችም ቀን ደግሞ የከበረ ቀሲስ አውሳቢዎስና የሰማየት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔርም ምስጋና ያሁን፣ እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት አራት በዝች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈም። በዚችም ቀን የብሩክ ፊቅ ጦር አገልጋዮች ሶሲማና ኖዳ በሰማዕትነት አረፉ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቅድም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት